የሳያለ እስከ ዛሬ ነጃትን በውስጤ የደበኩት በጣም ለብዙ ጊዜ የደበኩት ነገር አለ። እሱ ምንድን ነው እና እርን አፈቅርሻለሁ። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የኛ ቤተሰቦች ሁሉ ተማም በያላችሁ በሰላማችሁ ከፍ ብዝት ጭምር ብዝዝት ይበልልን። እንዴት ናችሁ? ጣፋን ትንሽ ወደ ሸገር ተመልሰናል። ሀይቅ ላይ የነበረን ቆይታ እንዳያችሁት አሪፍ ነበረ ብዬ አስባለሁ። ዛሬ የመጣሁት ግን ለየት ባለና በአዲስ ነገር ነው። ድምጼ እንደዚህ ቀዝቀዝ ያለው ምክንያት ብቻ ምን ብዬ እንደምነግራችሁ አላቅም። ያለው ነገር ምንድን ነው፣ ነጃትን ዛሬ ለትልቅና ላስቸኳይ ጉዳይ ፈልገሻለሁ ብዬ ጠርቻታለሁ። ከእሷ የምጠይቃት ጥያቄ አለ። የምጠይቃትን ጥያቄ እንድትመልስልኝ ፈልጌ ነው። ያንን መልሶቿን ደግሞ ፖዘቲቭ ቢሆን በጣም ደስ ይለኛል። መልሶቿ ብቻ አላቅም ምን ብዬ እንደምነግራችሁ አላቅም። በጣም ተጨናንቅ ያለውና ነደሲኝ እያወራኋቸው ያለሁት እና ፋሚሊዎቻችን ይሄንን ነገር አውጥቼ መናገር በካሜራ ፊት እና መናገር የፈለኩት ምንድ ነው፣ ቀጥተኛ እናንተ የማውቃችሁት ትክክልም ሆነ ጥሩ መልስ የምሰጠች መጥፎ መልስ ማለትም ፖዘቲቭ መልስ የምሰጠች ኔጋቲቭ መልስ እናንተም እወቁት ብዬ ነው። ይሄንን በቪዲዮ ለመምጣት የፈለግኩት እኔና እሷ ታውቃላችሁ፣ በጣም የብዙ የብዙ የብዙ አመት ጓደኛሞች ነን? ብቻ ምን እንደምላችሁ አላቅም። እሷን ቀጥሬያታለሁ፣ እየመጣች ነው እና ፋሚሊዎቻችን ምን መሰላችሁ እስኪ ልንገራችሁ መሰለኝ። ከዛ በፊት ግን የሀይቅ ቪዲዮን ነው ያላያችሁና ሀይቅ ሂደን አሪፍ ጊዜ አሳልፈን የሀይቅ ቪዲዮዎችን ካላያችሁ እዩት። በፊት ላይ የነበረውና እናንተ የምታውቁት አሁን ላይ የነበረውን የሀይቅን ቪዲዮ ሰርተንላችኋል። ያንን ገባ ገባ እያላችሁ እዩት። ሰብስክራይብ እና ላይክ፣ ሼር ማድረግ ነው አይረሳ ብርታታችሁ አይለይን። እና ከዚህ በኋላ አሪፍ አሪፍ ቪዲዮ ለመልቀቅ እንሞክራለን። ወደ ነገሩ ስንመለስ ምንድን ነው እስከ ዛሬ ነጃትን በውስጤ የደበኩት በጣም ለብዙ ጊዜ የደበኩት ነገር አለ። እሱ ምንድን ነው? ነጃትን አፈቅራታለሁ። ከነንሳት ፍቅር ይዞኛል እና ይህንን ነገር ለሷም ለመናገር ነው የመጣው። ሰዎች እች ዝጋ ያስኩት ነገር አላሳየኋቸው። ምን ያስኩትን ነገር እሷ ጋር አብረን የምናየው ይሆናል። ጥያቄ ካቀረብኩላት በኋላ የምናየው ይሆናል ብቻ እሷት ምጣ ቀጥሪያት አለው ያለሁበትም ቦታ ታውቀዋለሽ፣ ብዙ ጊዜ ዝ ቦታዎች ላይ እንገናኛለን እና ነይ ብያታለሁ። እየመጣሁ ነው ብላኛለች። ስትመጣና ያለውን ያለው ነገር አብረን የምናየው ይሆናል እና ፋሚሊዎቻችን፣ ነጁ እየመጣች ነው ያት፣ እያየኋት ነው። ነይ እንጂ ቀስ ቀስ እያልሽ ምንድን ነው የምትመጭ? ቪዲዮ ካለ ነጃት መጀመር ያው ቪዲዮ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድ የእኛ ፋሚሊዎች እንዴት ናችሁ? እኛ ደህና ነን፣ አልሐምዱሊላ። ዛሬ ቪዲዮ እንሰራለን። ሌላም ቀጠሮ ነበረ። ስጦታ ነው፣ ስጦታ አለኝ እና እማሮ ጠፋኝ፣ አልተነጋገርንም አይ የሚያስጠላኝ ነገር ቪዲዮ ማለት ነው። ከዚህ በኋላ አብረን እንጀምራለን ተነጋግረን። እሺ፣ አይ ዛሬ የምነግርሽ ነገሮች ስላለኝ በጣም ከባድ ነገር የምነግርሽ ነገር አለና ያ ነገር ደግሞ መጀመሪያ ከነገርኩሽ በኋላ እና ካፌ ነገር ሳይሆን እዙ ቀጥታ ላለመጋበዝ ነው። አውዲየንሶች እያዩን ነው ያንን ነገር ማድረግ የፈለጉት እናቁ ዛሬ ትንሽ ነው ነው ነው ዙሪያ ጥምጥም እርግጠኛ ነኝ። ነው ገባኝ። ሰማችሁ ቪዲዮ ከሰራም ጉዞ ላይ ምናምን ግን እንደዛም ሆኖ ከጉዞ ትናንት ገብተን ዛሬ ቪዲዮ ለመስራት እንትናል ነው እሱ ነው የቪዲዮ ሞራል። አይ ያ ሳይሆን ቶሎ ቶሎ ልቀቁል ልቀቁልን እያሉን ነው። እና ኮሜንት ላይ ግዴታ ደግሞ የእነሱን ድምፅ መስማት አለብን። የእነሱን ንግግሮችን ሰምተን መተግበር ስላለብን ነው። ለእኛም የምንሰራው ለእናንተ ነው። እናንተም እኛን አይታችሁን እያበረታታችሁን ስለሆነ ለሁሉም ነገር እናመሰግናለን። እንወዳቸዋለን

ከፕራንክ የሚመቸኝ ነገር ምን መሰላችሁ? አንድ በጣም እሱን ፕራንክ ሲያደርገው ደስተኛ ሆናለሁ። ሁለት ደግሞ እሱን ፕራንክ ሲያደርገኝ በጣም እናደዳለሁ። አሁን አውራ አይ እኮ ከዚህ በኋላ ፕራንክም ሆነ ምንም ሆነ የሚኖረው እንትንም የሚለው ከዛሬው መልስና ከዛሬው ቪዲዮ በኋላ ነው። ሊኖርም ላይኖርም ይችላል። ገባሽ? እና የኛ ውድና የተከበራችሁ ፋሚሊዎቻችን ትንፋሽ በጣም ማጣት ጀመረ። ምንኛ እንደሆነ አላቅም። ልቤ በጣም ነው እያለ እንደዚህ እንደዚህ እያደረከ እና ቤተሰቦች ወደ ጉዳዩ እንቀመጥ ወይስ ምን ይሻላል፣ መኪና መኪና? እንኳን ለአንቺ መኪናና ሕይወት መገዛት ለራስ ብቻ ሕይወት ይገዛልሽ። እስኪ የሆነ መቀመጫ ቦታዎች እንፈልግና ትራይባኔ ይዘልሻለሁ። እኔ ስጦታውን አበሬ ነው መስ መቀመጫ ቦታ እንፈልግና እዛ ጋ እንሰራለን። ያለንበት ቦታ መቀመጫ ያው እስከ ዛሬ የምንቀመጥባቸው ቦታዎች ላይ ሰው እና ምንድነው ዛሬ ነጃት ሆነ ቁም ነገር ልናግሽ ፈልጌ ነበር። ያ ነገር ምንድን ነው? እስከዛሬ በሕይወታችን ብዙ ነገሮች ጥሩ ደስታን፣ መጥፎ ጊዜያቶች ነው አብረን አሳልፈናል። ፕራንክም ተደራርገናል። ያም ደስ የሚሉ አንቺ ፕራንክ ስታደርግኝ፣ ለእኔ መጥፎ ጊዜያቶች፣ እኔ ፕራንክ ስታደርግ ለእኔ ደስታ፣ ለአንቺ መጥፎ ጊዜያት አለሚሆ ያው ብቻ ይህንን መደራረጋችን ምንም ማለታችንም በውስጣችን ማስፈጠር ጥላቻ ሳይኖር ሁለታችንም ያለን ውዴታዎች ነው እና ምንድን ነው ባሳለፍናቸው ጊዜያትና ፊልም እየሰራብኝ ነው፣ ሀገር እንጂ ቁም ነገር ነው እያወራሁሽ አለሁ። ቁም ነገር ታውቂያለሽ። ደግሞ ቁም ነገር ላይ ወሬ ካወራሁ ቁም ነገረኛ ሁኝ ነው የማወራል። አሁን ደግሞ ዛሬ ደግሞ ሁሉም ጊዜ አለው። ለቀልም ጊዜ አለው፣ ለቁም ነገርም ጊዜ አለው። ለሁሉም ነገሮች በጊዜያቸው ሲሆኑና በሰዓታቸው ሲሆኑ ደስ ይላል እና አሁን ሰዓቱ ትክክለኛው ነው። ቁም ነገር ሁኝ ማወራሽ ታይም ላይ እና ነጃት ምንድን ነው እስከ ዛሬ ባሳለፍናቸው ጊዜያቶች በአንቺ ላይ ያለውን ስሜት አላቅም። በእርግጠኝነት ጥሩ ነገር ነው ይኖራል ብዬ የማስበው ማለትም ጥሩ ጊዜያቶች ነው ያሳልፍ ነው መተሳሰብ እናንተኖችን ጊዜዎችን አሳልፈናል። ጥሩ ጊዜ ነው ያሳልፍ ነው ብዬ ነው ማምነው። ዛሬ ይህንን ቦታ የመረጥኩት ምክንያት ምንድነው? ብዙ ጊዜ የምንገናኝበት ቦታ ስለሆነ ለዛ ብዬ ነው እዚህ ቦታ ላይ መናገር አለብኝ ብዬ ስላሰብኩ ነው እኮ ቪዲዮን ጀመር የቻልኩት ምክንያት ለዛ ነው። ትናንትና መተን ዛሬ ልነግርሽ ያሰብኩትም ለዚህ ነው። እስከ ዛሬ በቃ በውስጥ ያስኩት ነገር ነው። ምንድን መሰለሽ ነጃት፣ ሁለቴ አፈቅርሻለሁ

ውስጥ ታይሞችን ስለ ብዙ ጊዜያቶችን ማሳልፈናል። ከዚህ በኋላ ግን ለአንቺ ትልቅ ፍቅር አለኝና እኔ በጊዜያት ያት ይሄ ደባሉ ላይ እየፈጣ ነገር ላይ እየፈጠረብኝ ያለው ነገር ምንድነው ወደ ፍቅር ነው የተቀየረብኝ። የሆነ ታይም ላይ ሳላስበው አንቺ አፍቅርሽ ነው ያገኘሁሽ። ከስከዛሬም እንደዚህ አይነት ሁኔታ ላይ ሆኜ ብዙ አይተሽኛል። የሚያንጠቅ በብዙ ስላሳይሽ ሞክሬ ነበር። እነሱ ላይገባቸው ይችላል። ያው ከቪዲዮ ውጭ ብዙ ነገሮችን አብረን ስለምናሳልፍ ቪዲዮ አሁን በቅርብ ነው ብዙ አልቆየ ከጀመርና

አይ ዛሬ አባንደ ምን መሰላችሁ ቤተሰቦች፣ ዛሬ የመጣሁት ነገር እዚሁ ግልፁን እንደት ነግሬ ነው። በቃ ከነገረችን ዛሬ ይሆናልም የሚለው ነገር ይሆናል ነው፣ አይሆንም ካለች አይሆንም ነው። ዛሬ ነው መስማት የምፈልገው እና በእናንተ ፊትም ልነግራችሁ የፈለጉት በቃ ይሄ ነው። ከዚህ በኋላ ህይወታችንን አብረን እየኖርን ነው አይደል? ፍራንክ የተደራረገ እና እንትን የተደራረገ አብረን ነው። ስለዚህ በቃ እውነታውን እናንተም እንድታውቁ ስለፈለኩት። ማሰብ እኔ መልስ አሁን ልቀበለው አልችልም ነገር ማሰብ የሚያስፈልገው ጥያቄ አይደለም። የነገርኩሻለሁት ከመለሽ ነገርኩሽ። ህይወት ህይወትም ቢሆን እስከ ዛሬ አንድ ደቂቃ ልስጥሽ። አንድ ደቂቃ በአንድ ደቂቃ ብዙ ማሰብ እሺ። አሁን አልፈለግሽ እኮ አልፈለግም ማለት ልሰብበት ልሰብ አልፈለግም፣ ቢያባ ብለሽ ካልሽኝ በኋላ ልሰብበት ቢያንስ አንድ ምትር ቢያንስ አንድ ሳምንት ተሰብበት ይታወቅ። ለሳምንት ያክል ምን ትያለሽ? እንደዚህ ልትለኝ ነው። ይሆናል አይሆንም እያሉ ማሰቡና መሳቅቁ በቃ ስለአንቺ እንትን ማለቱ በጣም ሰልችቶኛል። ና እውነታውን ማወቅ ነው የፈለግኩት። ለምን ቪዲዮ ቪዲዮ? እነሱ እንዲያቁ ስለፈለግኩ ነው እኮ፣ ነው እኮ እነሱ የሚደበቅ እንትና ነች። ሪሌሽን ላይ ፍቅር ላይ ምኮ ሪሌሽን ላይ ብንገባ እኮ ለራሱ እነሱ ያውቃሉ። ከእነሱ ተደብቆ የምናረጋቸው ድርጊቶች እና በአንድ ደቂቃ እንደት ነው የማሰበው? ነጃት ነገርኩሽ፣ ነገርኩሽ በቃ በአንድ ደቂቃ እንደት ስለዚህ በራሴ መወስነው ውሳኔ አንድ ደቂቃ አሰብበት ያልኩሽን ጊዜ አንድ ዋና ዋናዎቹ በደንብ አድርጌ አስቤ ጨርሳቸው በአንድ ደቂቃ ነው። በአንድ ደቂቃ ደቂቃ መጣላት ሳይሆን ግልጹን እየነገረች ነው። ከዚህ በኋላ ነግሬያለሁ። ይሄ የመጨረሻችን ቪዲዮ ነው የሚሆነው ማለት ነው። እ የመጨረሻችን ቪዲዮ እና ባንድ ደቂቃ ከእርግጠኛ ነኝ ፈልጋ ነው እርግጠኛ ነኝ ባንድ ደቂቃ ውስጥ። ኧረ አንተ ሰው እንዳይሰማው ከዚህ በኋላ ባንድ ደቂቃ ውስጥ ማለት ነው። ምን ነው ባሰብኩኝ አስቤ በነበረ አንድ ደቂቃ ውስጥ ምላሹን ሰጥቸው በነበረ እምትይበት ደረጃ ላይ እንዳደርሽ ብዬ ነው። አንድ ደቂቃ ተስቤ ነው እኔ ወደኝ ሳይሆን

አልሰራ። በቃ ይሰራን ቪዲዮ መስራት አይፈልግም። ከቤተሰቦቹም ጋር መለየት ይፈልጋል። እና ምን እያደረክ ነው? ያማል እንዲ

አንተ እኮ በረኪና ጥሩ አይደለም፣ የቆየው ይጎዳል። ተነስ፣ ሆስፒታል ተነሳ! አቡዘር ተነስ፣ ተነስ፣ ተነስ! ያለ የሚመጣ አባት ና እስኪ አንተ

ይሄ ምንድን ነው? በላይ ላይ እና ሰዎች ይሄንን የመሰለ ፕራንክ አድርገናታል አ እኔ የእውነት

አረ ቤተሰቦቻችን ይህን እንደዚህ ብላ ደንግዛናት ደብሯ ትሄዳለች። በቃ ለማንኛውም ፈዝናንታችኋል ብዬ አስባለሁኝ እና እንዴት ነኝ እንትን ላይ እንደውም እሷ ስቀወጥ እናንተ ስትል እኔ ራሴ ደነገጥኩኝ። ይሄን ያክል ትረብሻለች ብዬ አላሰብኩ ነበረ። ካሜራማኑ አውቁላሽ ብሎ ዝም አላት። ይህን ይመስላል የዛሬው ቪዲዮዋችን። ስለ ሁሉም ነገር እናመሰግናለን። ሰብስክራይብ ማድረጋችሁ እንዳትረሱ። ቴንክ ዩ ባይ